ይመስልሽ ተላልክ ሊዱ አንቺና ዴቭ ልትጋቡ እንደሆነ ነገረችኝ። እውነት ነው? አዎ እውነት ነው። ግን አሁን ገና ነው። ሰርጉ ሽምግልናው ነው። ምን አደይ፣ ዴቭ ልታገቢው ነው? አዎ መጋባታችን አይቀርም። አይ አታደርጊውም። እንግዲህ አንዴ ተወስኗል። ምንም የሚቀየር ነገር የለም። አዝናለሁ ፍቅር። አታደርጊውም። አደ ያውቀች ነው ሆኗል። እንግዲህ ፍቅር፣ በቅርቡ ጠብቂ። ቆይ፣ አንቺ ራስሽ እንዴት ነው የምታየው? እንዴትም አላየሁም። ቆይ እንዴት አየሁት? እሱን አንቺ ታውቂያለሽ ግን ደግሞ በዴብ ቀልድ የለም፣ እጅሽን ሰብስቢ እሺ። አንቺ ስላልሽ ምንም የሚቀየር ነገር የለም። እሺ ፍቅር እኔ በቃ አይደል ሶንታት ቆይላም ዶ ዴብ የምታስጨነቂው ደግሞ ኔ ምን ብዬሽ ነው ያስጨናኩት? እሱንማ በደንብ ታውቂዋለሽ። እዚህ ምን ሰራለሽ? ወደ ቤት ግቢ አዴ መታ አዴን እያፋጠጥኩል ነበር። ግቢ ካልክ ግን እገባለሁ ማንንም ሰው እኔ በጣም ነው የምወድሽ። ሮሚ ያለች እንዴ? እሷን ፈልገሽ ነው የመጣሽው? አዎ፣ አሹን እና እሷን ላይ ነው የመጣሽ። ደስ እንዳለሽ። እኔ ግን ስለመጣሽ በጣም ደስ ብሎኛል። በጣም ናፍቀሽ ነበር። ባዲ ቦታ እኮ እዚህ ቤት ገብቻለሁ። ኦኬ፣ የዚህ ቤት ሰራተኛ አንቺ ነሽ? አዎ። ጥሩ

ሰላም የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። እንዴት ናችሁ ልኝ እናንተ ዛሬም እንደተለመደ በአዲስ ቪዲዮ ብቅ ብለናል። ግን ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ አዲ ድራማ ዛሬ ባለው ክፍል እንግዲህ ዴቭ ሊዱ ወደ አዲ ድራማ መመለሷ በጣም አስደስቶናል ማለት ነው። ሌዱ የኔ ቀበጥ ሌዱ በጣም ነው መወዳት፣ ጋይስ በእርግጠኝነት ሁላችንም እንወዳት። ምርጥ ቀበጥ ነች በቃ ሌዱ ስትላላት የምርመጣው ነው የሚያምርባት ማለት ነው። እንግዲህ ከረጅም ጊዜ በኋላ ተመልሳለች። እንግዲህ አሁን ነገር እየሹ መስመሪያ ዘት ላላችሁ ምኑ አትሉም የአዴይና የዴቭ ጉዳይ እንግዲህ ሌዱ ከመጣች ቤተሰብ ጋር ፍቅርና ትጋ ምናምን ወሬው ይሰማል። ከዛ በኋላ እንግዲህ መስመር ይይዛል ብለን ተስፋ እናደርጋለን። እንግዲህ ዴቭም ሲጠብቅ የነበረው ሊዱ ትንጣና እሱ ለመናገር ስለፈራ፣ እንግዲህ ሊዱ እንድትናገርለት ሊዱ ጋር አውርተው ሊዱ እንትን እንድትልለት ነበር የፈለገው ማለት ነው። በሱም እንግዲህ ዛሬ መታለች፣ በጣም ደስ ብሏቸዋል። ሁሉም ግን ያው ወንድሜን የምታስጨንቂው ቤተሰብ ላክ እያለች ምናምን እያለች ነው እንግዲህ ሊዱ አዴይን አይዴ ደግሞ ምንድን ነው ያልኩት? ምናምን እያለች ነበረ። እንግዲህ ዴቭ ረፊ አሁን ከመምጣት ሺ ደሽ አርፍሻት ቅመጭ ምናምን ብሎ ነው ይያው የገላን መጣት ያኔ ማለት በቃ ቤተሰብ ያው እንግዲህ እሷ ለራሷ ማለት ነው እቺ ቲና የምትባለው ጓደኛዋን ዴቭ ጋር እንድትሆን ትፈልግ ነበረ። እንግዲህ እንደሚታወቀው ደግሞ ቲናን ዴቭ አጠገቡም እንዲያት ፈቃደኛ አይሆንም። ሲቀጥል ደግሞ እንግዲህ የፍቅርናትም እዛ ግቢ እንዳትመጣ ከአንድ ወይ ሁለት፣ ሶስት ማስጠንቀቂያ ተሰጥቷታል ማለት ነው። እንግዲህ ቲናም ያው ተፈተፍ እያለች እንግዲህ ከፍቅር ጋር እየሰሩ ነው የሚገኙት። ሶሪ ከቤዛ ጋር ማለት ነው። ቤዛ እንግዲህ የብር ማግኘት ጥማቷን እስከ ጥግ ድረስ ለመወጣት ብዙ ሰዎችን ስታግት ስትቀበል ቆይታ አሁን ደግሞ እንግዲህ ኪንጎ ታግቷል ማለት ነው። ኪንጎ በኪንጎ መታገት እንግዲህ ብዙ ሰው ተተራምሷል። በተለይ አፍቃሪዋ ቅምጥል እንግዲህ በቅርብ ነው አባቷ ያረፉት። አሁን ደግሞ እንግዲህ ኪንጎ በሀዘኗ ጊዜ አብሯት ነበረ። ባለፈው ገጠር ጀምረው እንግዲህ አሪፍ ጊዜ እሱም በፍቅር ይሆናል፣ አይደለ? ውስጡ ላይ የሆነ ፍቅር እያደረበት ብዙ እንትን እያሳየ ነበር ያለው ማለት ነው። በአሁኑ ደረጃ እንግዲህ አሪፍ ቅርርብ በነበራቸው ሰዓት አሁን እንግዲህ ደግሞ መጀመሪያ ዳይመንድን ወስደው ያው ዳይመንድን እንደገና ለቀው ኪንጎን አግተውታል ማለት ነው። ኪንጎን እንግዲህ አሁን ይሄ ስንት ሚሊዮን ብር ተጠይቆበታል። ለዳይመንድ ተደውሎ እንግዲህ ያክል ብር አስገባ፣ አለበለዚያ ጓደኛህን ኩላሊቱን ነው የምንሸጥልህ እየተባለ ይገኛል። እንግዲህ እስታሁን በጭንቅ ላይ ነው ያሉት። እንግዲህ ተፍ ተፍ እያሉ ነው፣ ግን ይሄን ያክል ብር ከየትም ሊያመጡ አይችሉም። እሱም እንግዲህ ከየትም ብር አያመጡም እያለ ነበረ፣ ግን አይሱ አይመለከትም። ካልሆነማ ኩላሊትን አውጥቼ እሸጥልሃለሁ እያለው ነው እንግዲህ ፍቅ ቤዛ የምትባል ሰይጣን ከነ ወንድሟ እንደዛ እያደረጉ ነው። ግን የሚገርም ሁኔታ ቲና አይታለይ ማለት ነው። ቲና ግን አላስቻላትም። አሁን ሁለት ቦታ ተረፍ አንድ አንድ እያለች ትገኛለች። እንግዲህ ለሊዱ በቃ ዳይመንድ ኪንጎ ምናምን እያለ ይቀባጥር ነበረ። ኪንጎ ምንድነው ደግሞ? ኪንጎ እኮ የዳይመንድ ጓደኛ ነው። ስለምንድነው የምታወሪው ቲና? ምንድነው የምትቀባጥሪው? ያለቻት ነበረ። ቤዛ እንግዲህ እንዳትናገሪ ብላ ነው ባስጠንቀቃ የላከቻት። እሷንም ሊያግታት ብሎ እሷማ የገቢ ምንጭ ምንጭናት ብላ ነበር የለቀቀቻት። ግን አሁን ሚስጥሩን አሳልፋ በእርግጠኝነት እንደምትናገር አንጠራጠርም። ቅምጥል ደግሞ የአባት የቤት ይሸጥና ብሩ ይከፈል እያለች ትገኛለች ባቡሬ ደግሞ ምን ማለት ነው? እያለ ነው እንግዲህ። ባቡሬ ያው በቅርብ አባቱ መሆኑን አውቋል፣ ነው እዛዚህ ያስቀምጦላቸዋል። አባታቸው እንግዲህ እሱን ባለ ንብረት ሰው እዚህ መካከል ላይ ምን ማለት ነው ደግሞ የምን ቤት መሸጥ ነው የምታዋሪው? እያላት ነው ቅምጥል ደግሞ ሙቼ እገኛለሁኝ በቃ፣ የእሱ ህይወት ከኔ ቦታ እናንተን አይበልጥም። ስለዚህ ቦታው ቤቱ ይሸጥና ኪንጎ መለቀቅ አለበት እያለች ድፍጥቅንት እያለች ትገኛለች። አሁን እዚህ ጋር እንግዲህ ኪንጎና ሶሪ ዳይ ማን ነው? ባቡሬና ቅምጥ ራሱ ይጣላሉ። በምን በዚህ በንብረቱ ማለት ነው። እሷ እሸጣለሁ ነው የምትለው፣ እሱ ደግሞ አይሸጥም። እዚህ ጋር ነገሩ ትንሽ ይተራመሳል። ዞሮ ዞሮ ግን በተዘዋዋሪ ይገኛል ኪንጎ ማለት ነው። እንዴት እንደሚገኝ ታውቃላችሁ? ቲና ሆን ትለፈልፋለች። ሶ ቲና የሆነ ነገር ስለምትተነፍስ፣ በዛም ምክንያት እንግዲህ ሂደው ያስለቀቁታል፣ ያለምንም ብር ብዬ ተስፋ አደርጋለሁ ማለት ነው። ሌላ እንግዲህ አዴይና ደብ አሪፍ ቅርርብ ላይ ነው የሚገኙት። እንግዲህ በቅርቡ ደግሞ ሽማግሌ ተልኮ አንድ እንደሚሆኑ አንጠራጠርም። ያው ደግሞ ባቡሬና ለሊም እንደዚሁ በጣም በአሪፍ ቅርርብ ላይ ነው የሚገኙት። እንግዲህ ለሊን አጥብቀ ያዝ እያለች ነው እናትየዋም፣ ማለት ነው የባቡሬ እናት። እንግዲህ ይችን የመሰለች ልጅ በቃ ከልጅም በላይ ነች። ግን ይችን የመሰለች ካለፈች በኋላ በኋላ እንዳትጸጸት አንተ እዚህ ጋር ተቀምጠህ አንዱ መቶ ላፍ ቢያደርግህ እንዲያትናደድ እያለችው ነው ማለት ነው። አረ እንዴት ነው ማሚ እንዴት ምን እያለች ነው ማዞሯ? እንዴት ተረጋጊ እንጂ እኔና እሷ እኮ ከህትማ ና ወንድ እንትን ያለ የተለየ ሌላ ምንም እንትን የለንም እያላት ነው እሱ ማለት ነው። እሱንማ ያለው እያለቻቸው እንግዲህ ባለበት ሰዓት ላይ ኩሽና እንግዲህ ምግብ ልትሰራ ለል እንደገባች እሱም እዛ ሄዶ እስኪ እቅፍ አድርግሽ፣ እቅፍ አድርግሽ ሰላሜን አገኛለሁኝ የሆነ እንትን እላለሁኝ እያላት ነበረ። በዛም እንግዲህ እሱም ለምን በምን ምክንያት እያለችው ነበረ። አይ በቃ ምንም ምክንያት የለም ግን ማቀፍ ፈለኩኝ እያላት ነበር። ከዛ እቅፍ አድርጓት በቃ አንቺ ማለት ሰላሜ ነሽ፣ ሁሉ ነገር ነሽ በቃ ብቻ ብዙ ነገር እያላት ነበረ። እንግዲህ ተቃቅፈው እዛ እነሱ እንደ ተመሰጡ ሲቀፍኝ እኔንም ቀፍኝ እያላት ነበር ማለት ነው። እንግዲህ ለሊ እሱን እቅፍ ለማድረግ የሆነ የሆነ ማይ የሚያቅባት ነገር አለ። ለምን የራሷ ሕይወት ያላት በዛ ላይ ደግሞ የሆነ ሌላ አዲስ ሕይወት ውስጥ መግባት ለእሷ ምንም እንትን አይደለም። ለምን ስለተጎዳች፣ እንግዲህ ኤላ በቃ ብዙ ነገሯን ነው ጎርቷት ሄደ። ሶ በዛም ምክንያት እንግዲህ የሆነ በቃ ውስጧ በጣም ትልቅ ፍራቻ አለ ማለት ነው። በዛም እንግዲህ እሷን ፈራ ተባያለች ነበረ፣ ግን እሱ እስኪ ቀፍኝ በእናትሽ ምናምን እያላት ነበረ። በዛም እንግዲህ ተቃቅፈ አንድ ላይ እንደቆሙ እንግዲህ እናትየዋ መጥታ ብላ ማለት ነው። እንዲ ምግቡን መስራት ሳችሁ ልናንተ ተቀፋቀፋላችሁ እንዲ ያለችው ማለት ነው፣ ገና እንደደረሰች ታዛራ አይደለም እኮ ማዘራዋ ምናምን ምናምን እያሉ እንትን ሲሉ፣ ችግር የለውም፣ ሄዱና ቁጭ ብላችሁ አወሩ፣ እኔ ምግቡን ሰራለሁ፣ እንዴ ምን ሰራለሁ፣ እኔም ልንቀሳቀስ ስንቀሳቀስ ለኔም ይሻለኛል ብላቸው እንግዲህ እነሱ ወደ ሳሎን ሄደው እሷ ምግብ ስራዋን ጀምራለይ ማለት ነው። እነሱም እንግዲህ ቁጭ ብለው እያወሩ እየተጫወቱ ይገኛል። ሌላ ፍቅር በጣም እየተናደደች ነው፣ በቃ መስማት የማስፈልገውን ቃል እየሰማች ነው ማለት ነው እንግዲህ ሮማን አዴ ሰሞኑን ሽማግሌ ሽማግሌ ሊልክ እንደሆነና ትጋቡ እንደሆነ ሰማው ስትላት አውሮምዬ እንግዲህ እግዚአብሔር ይመስገን አዎ ልንጋባ ነው እሱ በቅርቡ የሚሆን ነገር ነው ስትላት ሰምታ ፍቅር እንግዲህ እንጭርጭር አይሆንም አንቺ ዴቪዬ ነኝ እንዴ ነው የምታገቢው አታ አይሆንም አታደርጊውም አታደርጊውም እያለች እንግዲህ እንጨርጭር እያለች ትገኛለች እንግዲህ ጦርነቱ በጣም የለለ እንትን ውስጥ ገብቷል ማለት ነው ውድ ቤተሰቦቻችን ላይክ በማድረግ ቪዲዮውን ጀምራችሁ እስከ መጨረሻ ስለምትከታተሉኝ አመሰግናለሁ። ላይክ ያላደረጋችሁ ላይክ አድርጉ። በቀጣይ ክፍል እንገናኝ። ሰላም ቆዩ።